አብርሃም ክፉ ሰው ቢሆን ሁላችሁንም ማሳሰር አያቅተውም ነበር። ልጅ ሳይኖረው ልጅ አለው ብለሽ በማምጣትሽ የሩታ የአብርሽ መለያየት ነገሮች ምክንያት አንደኛ፣ መቅደስ አለች። የሩታ ወንድሞች አሉ ልጅ ሳይኖረው አብርሃም ልጅ አለው ብለው ብዙ ነገር ፈጠሩ። ትልልቅ ክፍተቶች ፈጠሩ። እነሱ በጀመሩት ነገር፣ እነሱ ባበላሹት ነገር ነፃነትም አለች። ብዙ ሰው አለ። እነሱ በጀመሩት ነገር እኔ ራሴ ጨርሱ ሷ አያስፈልገኝም የእነሱ ነገር የሩታ እና ያብርሽ ነገር፣ እኔ ሁሉ ነገር ስለማቅ ራሴ አስተካክላለሁ። ሰው አያስፈልገኝም ኮ በጣም እ ልክ ነህ ልክ አይደለም እያልኩ አይደለም ግን፣ በቃ ነገሮችን ቢያንስ እኔ ካጎን ክሎንና ነገሮችን ያበላሸሁት ነገር አለ፣ አዋቃለሁ። በጣም ብዙ ነገር አበላሸቻለሁ። የባሰን ሌላ ነገር እንዲፈጠር አልፈልግም። እንዲፈጠርኩ አይደለም አልፈልግም። መቅደስ፣ የክስ ነው ያልከኝ አይደል? አብርሃምና ሩታ ተካሰዋል አይደል? የክሱን ነገር እኔ ማስቆም ይችላል አለ። በቃ በማስቆምበት መንገድ አስቆመው አለ አቤ ሰላም ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን፣ በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ በአዲስ ቪዲዮ ተመልሰናል ቤተሰቦች። የተመለስንበት ምክንያት ቀስ እያለን እነግራችኋለሁ እና እንዴት ናችሁ ቤተሰቦች? በደስታ ከተገናኘን ቆይታ ልናፍቃችሁኛል እና ቤተሰቦች ዛሬ ይዤላችሁ የመጣሁት ነገር ትንሽ እናንተንም እኔንም ሁላችንንም ግራ የሚያጋባ ነገር ነው። ማለት እንዴት ተገናኙ፣ እንዴት ተዋወቁ ምናምን ልትሉ ትችላላችሁ። ግን በቃ ፈጣሪ ብቻ ነገሮችን ለማስተካከል ሲፈልግ በሆነ መንገድ አገናኘን እና አቤልም በባለፈው እንትን ባልነው ባወራንበት ጉዳይ ብዙ ነገር ተነጋግረናል። ብዙ ነገር ብሎ ብዙ ነገራቶችን ለማስተካከል እየሞከርኩኝ ነው። አቤልም እውነት ትክክል መስሎት ነው ያንን ነገር ያደረገው አሁን ነው ትክክል እንዳልሆነ የገባው። እና በዙሪያችን ብዙ ሰዎች ትልቅ ትላልቅ የሚባሉ ለእነሱ ትክክል መስሏቸው ሊሆን ይችላል ስህተት ሰርተዋል። እና ያንን ስህተት ደግሞ አንድ ላይ ሆነን ማስተካከል አለብን። እና ዛሬ የመጣሁት ቤተሰቦች፣ መቅደስን ከዚህ በፊት ያውቃታለው፣ ማለት እንተዋወቃለን። በጣም መታወቅ ሳይሆን ዝም ብሎ እንተዋወቃለን። ያው እሷም ስህተት ሰርታለች አቤልም በቃ ብቻ ስለ ዋና የሰው ልጅ ከስህተቱ ከተማረ ስህተት ሰራ ለማለት እንኳን ይከብዳል። እና ዛሬ የመጣሁት መቅደስ እፈልግሻለሁ ብላ ደውላ ነበር እና እየመጣሁ ነው ላገኘሽ፣ እፈልጋለሁ ማውራሽ ነገር አለ ብላኛለች። ምን እንደሆነ እኔ ማንኝ ማናችንም አናውቅ። ቤተሰዎች ይሄው የምታወራኝ መታወራኝ፣ እስከዛ ድረስ ለእናንተ ያለውን ነገር ልንገራችሁ ጊዜ ነው። እና በቃ ዋና ብቻ ምልት ለኝ እንደሆነ ንስማና አንድ ላይ ሆነን ነገራቶችን ማስተካከል ከቻልን እናስተካክላለን። ምክንያቱም መስተካከል የማይችል ነገር የለም፣ ጥፋት ሆኖ ስህተት ሆኖ መስተካከል የማይችል ነገር የለም። እና ሁላችን ሁላችንም አንድ ላይ ስንሆን ምናልባት ነገራቶቹ ይቀላል በሚል ነው። ብቻችንን ሆነን የሆነ ነገር የሆነ ነገር ብናደርግ ራሱ ከጎናችን አንድ ሰው ያስፈልገናል በቃ ከጎናችን ሰው ካለ ለብዙ ነገሮች እን ይቀልልናል። ያንን ነገር ደግሞ በማሰብ ሁላችንም አንድ ላይ ሆነን ቢያንስ አንድ ላይ ስንሰበሰብ ይቀላል በሚል ነገራቶችን ለማስተካከል ሁላችንም አንድ ላይ እንሆን ባይነኝ ቀረችብኝ። እስካሁን ድረስ እኔ ነኝ። ቀድሞ የደወለችልኝ እሷ ናት፣ ግን የተገኘሁት እኔ ነኝ። ቤተሰቦች፣ አቤልም፣ ነጻነትም መቅደስም ሁላችንም እንደምናውቀው ስህተት ስህተት ሰርተዋል። እና ይበልጥ ደግሞ አሁን ላይ እየተባለ በደንብ ነገራቶች እየከረሩበት ያለው አቤል ላይ ነው። ማለት እነሱም ስህተት ቢሰሩ የሆነ አላውቅም ብቻ ግን በጣም እየከረረበት ያለው ነገሩ አቤል ላይ ነው። እና ብቻ ያንን ነገር እስኪ እኔ ነጻነትን ማግኘት ከቻልኩም አሁን መቅደስን አገኛታለሁ። ነጻነትን ማግኘት ብችል እና አንድ ላይ ሆነን ነገራቶችን ማስተካከል ብንችል መጣ መጸለይ እንደው ከፈጣሪ ጋር ነው የሚሆነው ይሄ ነገር፣ እና መጸለይ እና ነገራቶች። እስኪ አሁን ምን እንደሚፈጠር ማለት ነው። ሰላም ነው። ማለት በቃ አንቺ አንቺ ጋደውኝ ነገሮችን ለማቅለል ስለፈለኩኝ ነው። ማለት በዚህ ሰዓት ማንም ሰው እየተረዳኝ ስላልሆነ በቃ ያለኝ አማራጭ አንቺ ጋር ብቻ መደወል ነው። ሁሉም ሰው እያገለለኝ ነው። ሁሉም ሰው ማለት እያለኝ ያለው ነገር በጣም በቃ ደስ የማይል ነገር ነው። ከጎን ያሉት ሰዎች ጓደኞቹ ይሄት ሁሉም ሰው ማለት ነው እና ቢያንስ አንቺ እኔ አቤል ጋር ቀደም የሆነ ነገር ባደርግ አቤል እንደማይሰማኝ አውቃለሁ። ምክንያቱም በጣም አዝኖብኛል። ከዛ በፊት የተፈጠረው ነገር በጣም የሚያስጠላ ነገር ስለነበረ በጣም አዝኖብኛል። እና በቃ አንቺ ነሻለሽኛ አማራጭ አንቺ የሆነ ነገር አንቺ ብነግርሽ ለሱ ለማስረዳት አንቺ ትቀያለች ከእኔ ይልቅ ማለት ነው። ሁሉንም ነገር አንቺ እንድታስረጩ ስለፈለግኩ ነው። በቃ አሁን ላይ ያለው ነገር በጣም እየሰለቸኝ ነው። በጣም እያስጠላኝ ነው። በቃ በጣም ብዙ ነገሮችን እያሰብኩ ነበረ። ከሀገር ለመውጣት ራሱ በጣም ብዙ ነገሮችን እያደረግኩ ነው፣ ግን በቃ አሁን ላይ ነገሮቹ እንዲስተካከሉ ፈልጋሉ እንድታቂ የሚፈልገው ነገር ማለት ነው። በቃ ማለት አንቺም ቢሆን ለአቤል ነገሪውና እኔ ከአቤል ጋር ሚሆን አዲስ አበባም ቢሆን ሄጄ ነገሮቹን ላስተካከል፣ ማለት አሁን ላይ እኔ መጥፎ ነገር አላሰብኩም። የምሬ ነው ምልሽ፣ እግዚአብሔርን፣ ማለት ማንም ሰው ላያምነኝ ይችላል ካደረግኩት ነገር አንጻር ማለት ነው ግን እኔ ምንም ያደ ማለት በዚህ ሰዓት ምንም ያሰብኩት ነገር የለም። በቃ በንጹህ ልቤ ነው ነገሮችን ላስተካከል፣ ባባንም ቢሆን ወደዚህ ላምጣው እዛ ያለው ነገር እንድስተካከል ስለፈለኩ ነው። እንደዚህ ደስ ነገር አሁን ዋና ማስተካከል ማሰብሽ ነው። ስለሽ የተፈጠረ ነገር አለ በቃ ሆነ። ከዛ ይስተካከላል ብለሽ ነው አይደለ የመጣሽው? አቤል እስኪ እንሞክሯለን ስልሽ እኔ እኔ እኔ እንዲሰማሽ አድርጋለሁ። አሁን አንቺ ምን እንፈልገሽ አይደለም የመጣሽው፣ በቃ ለማስተካከል ነገራቶቹ ወደ ቀድሞ ነገር እንዲመለሱ ብለሽ ነው። በቃ እንደዛ ከሆነ ችግር የለም ይስተካከላል። እና ያው ትንሽ እኮ ችግር የሆነው መቅዲዬ፣ እናንተ አንቺም አቤልም ሁላችሁም የመጣችሁበት መንገድ ልክ ስላልነበረ ትክንሽ እሱማ በጣም የሚያስጠላ ነገር ነው። ማለት ሰውም አይፈረድበትም። ማለት እኔ ካደረኩት ነገር አንጻር ምንም ነገር ብባል ከጎን ያሉት ሰዎች ማንም ሰው ምንም ቢለኝ አይፈረድበትም። ያው ግን አንዳንድ ጊዜ በቃ ማንኛውም ሰው ያጠፋል አይደለ? ይሁን ከጥፋቱ ደግሞ ሰው ተምሮ ይህን ነገር ማስተካከል እፈልጋለሁ ካለ ማለት በቃ ከጥፋቱ መማሩ ነው አይደል? አንድ ሰው ስለዚህ እሱ ዋና ዋና ሲጀመር እኔ እንደዛ ብዬ ነው ማምኑኝ። በመጀመሪያም ይሄ የተናገርኩ ነበረ። አቤልም ትንሽ ሰሞን ጥሩ ነገር ላይ አልነበረም እና አሁን ነው ነገራቶች ቀስ እያለ እየገቡት እየተረዱት ያለውና በቃ አንቺም ዋና ስህተት ሰርቻለሁ ብለሽ ማመንሽ ነው እና ይሄን ነገር ቀስ አድርገን ለአቤል እናስረዳዋለን። ችግር የለም እና መቅደዬ አሁን እንደዚህ በመምጣትሽ ማለት ደስ ብሎኛል ግን አሁን እየተባባሰ ነገራቶች እዚህ ደረጃ እንዲደርሱ የሆነው እንዴት መሰለሽ? የሩታ ወንድሞች አሁን ላይ ያለ ሄርሜላ፣ አንቺ እነባባ ምናምን ነገር በጣም ተደራረቡ ስልሽ በጣም እንደዛ እየሆነ ሲመጣ አሁን ላይ የሩታ እና ብሽ ምን ላይ እንደደረሱ ታውቂያለሽ? ወደማይሆን ስልሽ ሊጠበቅ የማይችል ነገር ውስጥ ነው አሁን ላይ ያሉት እና ያ ሁሉ ነገር ደግሞ አሁን ምን እየተባለ ነው? አቤል ላይ እየተወቀሰ ነው። አንተ እንደዚህ አድርገህ አንተ ለጓደኞችህ ምንም አላደረግክም ምናምን ስልሽ ሰው ቢልም አንዳንዴ አይፈረድም ከምናየው ነገር ስለሆነና ይሄ እዚህ ሁሉ ነገር መጀመሪያ ቢስተካከል መጀመሪያ ጥፋታችሁ ገብታችሁ እንደዛ ብትሉ ችግር አልነበረው። እና አሁንም አንቺና ቢል ተገናኝታችሁ የሆነ ነገር ብታደርጉ እኔም ደስ ይለኛል በጣም። አሁን ደግሞ ጭራሽ ወደማይሆን ነገር ውስጥ እየሄድን ነው ስልሽ። መፈጠር የሌለባቸው ነገራቶች እየተፈጠሩ ነው። ብዙ ነገራቶች መሆን ወደሌለባቸው አቅጣጫ እየሄዱ ነው እና ያ ነገር መጀመሪያ ከጅምሩ ጀምሮ ምን እንደነበረ ምን እንደተፈጠረ፣ ወይም ቀድሞ ስህተታችን ቢገባን የሁሉ ነገር አይፈጠርም ነበረ እና ዋና አሁን አንቺ እንትን ማለት ነው እና ባይገርምሽ፣ እኔ ቀድሜ ደውዬ ልንትልልሽ ነበረ ማለት ቆይ እስኪ ዛሬ ነገ እያልኩኝ ቀስ እያልኩኝ ከነጉዲያ ምናም ምናም ነገር እያልኩኝ ትንሽ ተዘናጋው እንጂ መጀመሪያም ደውዬ ላወራሽ ፈልጌ ነበረ። አንቺ ቀደምሽኝ እንጂ ብዙ ነገር ማውራት ፈልግ ነበር አንቺ ጋር እና መቅዲዬ፣ እንደዛ አስቤ ነበረ። ያው ነገራቶች ስላልተመቸኝ ነው። ያው አቤል ጋር ደውዬለታለው፣ እንደውም መጣ ማለት። በጣም እየፈራሁ ነው ስልሽ፣ የሆነ ዛው ታሽሚ ላይ ነገር ደምሰለኝ አይ ሶሊ ነው ደብሮህ አልፊት? አይ ደብሮኝ አልነበረም እዚህ ያየሁት ሰው ስለነበር ስላለ ነው። አይ መጀመሪያ ተረጋጋና በስርዓት እንነጋገር። ሶሊ እሰማሻለሁ፣ አከብርሻለሁ፣ ግን ደግሞ ከእንደዚህ አይነት ሰው ጋር እንድታገናኝኝ አልፈልግም። አን ነገራቶች እንዲስተካከል አስፈልገው አቃለው። በኔ በኩል ነገሮች አልተጀመሩም በነሱ በሩታ ወንድሞች እና በአንዳንድ ሰዎች ምክንያት ነው የተጀመረ ይሄ ነገር። ግን ደግሞ ብዙ ነገር ተበለሻሽቷል። አሁን እየተደመደመ ያለው በኔ ነው። ግን ደግሞ በራሴ በራሴ በኩል ጨርሷል። ማን ያስፈልገኝም። የሩታ የአብርሽ መለያየት ነገሮች ምክንያት አንደኛ መቅደስ አለች፣ የሩታ ወንድሞች አሉ ልጅ ሳይኖሩ አብርሃም ልጅ አለው ብለው ብዙ ነገር ፈጠሩ። ትልልቅ ክፍተቶች ፈጠሩ። ከዛ በኋላ ግን ማለት ነው ወደ እኔ የተደመደመው ላይ እነሱ በጀመሩት ነገር እነሱ ባበላሹት ነገር ነፃነትም አለች ብዙ ሰው አለ። እነሱ በጀመሩት ነገር እኔ ራሴን እምጨርስ ሰው አያስፈልገኝም። የእነሱን ነገር የሩታና ያብርሽ ነገር እኔ ሁሉ ነገር ስለማቅ ራሴ አስተካክላለሁ። ሰው አያስፈልገኝም። ኖ ኖ ሶሪ ነው። ሰው ያስፈልገኛል አላልከኝም ነበረ? ሰው ያስፈልገኛል ያልኩሽ አንቺን ነው። ባንቺ በኩል ደግሞ ብዙ ነገሮች እንዲቀልልኝ ስለፈለኩ ነው እንጂ እኔ በኩል ብዙ ነገሮች እንዲቀሉልህ ማለት ነው። መቅደስ ታስፈልገናለች። አቤል መቅደስ በራሷ በኩል ማስተካከል ከቻለች እራሷ በራሷ በኩል ተስተካከለ። አይደለም አንዴ፣ ነገራቶች እንዲቀልሉልኝ እኮ ነው አቤል። አንዴ አንዴ ተረጋጋና በስርዓት እናውራ። ይገባኛል እኮ ያለበት ስሜት ብዙ ነገር ተብለሃል። በእነሱ የመጣ ነው ይሄ ነገር የተፈጠረው፣ እኔ ጋር የተፈጠረው ነገር ማለት ነው በእነሱ የመጣ ነው። በእሷ በነጻነት በሩታ ወንድሞች፣ ይገባኛል ያለ እዩ አለ ወንድምሽም እራሱ አለ። ብዙ ነገር ነው የተፈረደብኝ። ብዙ ነገር ሳያውቁ ማለት ነው። ቢያንስ አንቺ ነሽ ቀርበሽ ብዙ ነገር ለመረዳት ይሞክርሽ አይደል? እኮ ገብቶኛል አቤል። እይ አሁን እኔ ተረድቻለሁ። ቆይ ነገሮችን እንዲበላሽ አትፍቀጂ። ለማባባስ ሰው አትጥሪ። እኔ በራሴ በኩል ማስተካከል ካለብኝ ራሴ አስተካክላለሁ። አይ እሺ፣ አንዴ ማለት አይደለም ክፉ ሰው አላስብልም። ልክ ነህ እኮ አንተ እኮ በጣም እኮ ልክ ነህ። ልክ አይደለም እያልኩ አይደለም፣ ግን በቃ ነገሮችን ቢያንስ ያበላሸሁት ነገር አለ አዋቃለሁ። በጣም ብዙ ነገር አበላሸሁት። የባሰን ሌላ ነገር ነው። አቤል ሰማኝና፣ ነገሮችን ለማስተካከል ነው እዚህ አሁንም የመጣሁት። ይት በቃ አንተ ማለት አንተን ቀጥታ መጥቼ ባወራክ እንደማትሰማኝ እርግጠኛ ነበርኩኝ። ለዛ ነው ሰው ሊጋምደው አንተ ጋር የመጣሁት። አቤል አዲስ አበባም ቢሆን አብሬ ኬጄ ባባም መምጣት ካለበት እሱ ከሆነ ችግሩ እሱንም ማምጣት እችላለሁ። በቃ ነገሮች አይውልሽ ባባ ምናምን ሩታም ተስማምታ ምናምን ያለችበት ነገር ነው። ስለ ልጅሽ ነገር ስለ ልጅሽ ነገር ምንም ያሳስብ ነገር አይደለም፣ ግን ደግሞ አንቺ የከፈትሽው ነገር አንቺ ከጀርባዎችሽ ያሉ ሰዎች የከፈቱት ነገር ተባብሶ እስከ ፍርድ ቤት ነገር ደርሷል። ገብቶሻል እኮ ያንን ነገር ለማስተካከል እኔ አዲስ አበባ ሜድ ካለብኝ አብሬክ ሊድና ነገሮችን ላስተካክል። ነገሮች ምን አድርገሽ ለማስተካከል ነው የምትሞክሪው መቅደስ? ብዙ ነገር የተበላሸ ነገር ምን አድርገሽ ነው አሁን የምታስተካክይው? ክፉ ሰው አታስቢኝ። በቃ ማስተካከል ካለብሽ በራስሽ መንገድ አስተካክይ። እኔ ብቻዬን ሆኜ ማስተካከል እኮ ስላልቻልኩ ነው አብሬኩኛ አዲስ አበባን ቢሆን ሄጄ ነገሮችን እናስተካክል አቤ እሺ በለኝ በእግዚአብሔር አቤ ማለት በቀላሉ እኮ ክፉ ሰው አታስመሲኝ እኔ መጥፎ ሰውም አታስብሲኝ በቃ ማስተካከል ባለብሽ ነገር አንቺም ካንቺ ጀርባ ካሉትን ሰዎች ምናምን ሄደሽ ለማስተካከል ሞከሪ እኔ ግን እኔ ያበላሽሁት ነገር ራሴ አስተካክለዋለሁ እሺ አንተ ያበላሽሁትን ነገር ራስህ ማስተካከል ትችላለህ አቤ እሷ ደግሞ ራሷ ብቻዋን ሆና ማስተካከል አልቻለችም ያንን ነገር ማስተካከል ያለብሽ ነገር በራስሽ አስተካኪ ብዙ ነገር እንዳበላሽ ራስሽ ታውቂያለሽ። የአብርሃም ልጅ ሳይሆን ልጅ ያለው ብለሽ አምጥተሻል። አረ ብዙ ነገር አውቃለሁ እኮ ሁሉንም ነው። እኔ በጣም ብዙ ነገር እኮ አበላሽቻለሁ። አውቃለሁ እኮ በጣም ብዙ ነገር፣ በቃ የማይደረግ ነገር። ሰው ምንም ቢለኝ እኮ እኔ በዚህ ሰዓት ግድ እየሰጠኝ አይደለም። እኔ እያሳሰበኝ ያለው ሰው ምን አለኝ አይደለም፣ ነገሮቹን መስተካከል አለባቸው ነው ብዬ እያሰብኩ ያለሁት። ያ ነገር ደግሞ እንዲስተካከል እኔ ብቻዬን እየቻልኩ አይደለም አቤት ብቻዬን ሆኜ ምንም ነገር ልፈጥር እየቻልኩ አይደለም። አብረን ሄደን ነገሩን እናስተካክላብል በእናቱ ታረዳይ መቅደስ ልንገርሽ አይደል አንድ ነገር፣ አብርሃም ክፉ ሰው ቢሆን ሁላችሁንም ማሳሰር አያቅተውም ነበር። ልጅ ሳይኖረው ልጅ ያለው ብለሽ በማምጣትሽ እሱ የዋና ቅን ሰው ስለሆነ ነው። ክፉ ተደርጎበት እራሱ በክፉ የሚመልስ ሰው አይደለም አብርሃም እንጂ ሌላ። እናንተ መጥፎ ነገር ውስጥ ነበራችሁ። አስቢው። ያለ ልጅ ልጅ ያለው ብለሽ ሰተሹ፣ ምን አይነት እንክብካቤ እየሰጠው እንደሆነ እኔ ነኝ የማውቀው እንደ አባት ከአባትም በላይ ሆኖ ነው እያሳደገ ያለው። አሁን ላይ እኮ ያንን ነገር እኮ አቃለው አቤላ፣ አቃለው እኮ ግን፣ በቃ ያደረኩት ብዙ፣ በጣም ብዙ መጥፎ ነገሮችን አድርጌያለሁ። ከስህተቴ መማሪ ነው አድሏን ነው የሚፈለገው ይሄ ነገር አጥፍቻለሁ ማለት ነው አይደለም። እኔ በምን እርግጠኛ ነኝ አሁን ነገሮች አስተካኪ አታስተካኪ ወይስ እንደምታባብሽ እና እንደማታባብሽ በምን አቤል? አዎ ላታምነኝ እኮ ትችላለህ። ምክንያቱም ከዚህ በፊት ያደረኩት በጣም መጥፎ ነገር አለ ብዙ ነገር ብለንሻል። አንቺ ከዚህ በፊት ብዙ ነገር ተገናኝተናል፣ ተባባለናል። አቤል በቃ ባንቺ ምክንያት ቡታጀራ ድረስ መጣን ሰፈርሽ ድረስ ጓደኛሽን ድረስ እስከማግኘት ብዙ ነገር እስከማፍጠር ድረስ እንትን ብለናል። ግን ደግሞ አሁን ደሞ እንደዛ ነገር ተፈጥሮ እኔ እንዴት ነው ማምንሽ? እንደዛ ፈጥረሽ አሁን ላይ ለማስተካከል ነገሮች አጠገብ ይሁን ማለት ነው አቤል። እኔ የምሬ ነው። በቃ ምንም ምደብቅህም ዋሽክም ነገር የለም አቤል። አንተ ምጠይቀኝ ጥያቄ በሙሉ መልስልሃለሁ እንድታምነኝ ከሆነ ማለት ነው። ምንም ነገር ጠይቀኝ እኔ መልስልሃለሁ ውስጥክ ላይ የሆነ የሚፈጥረው ነገር ካለ ማለት ነው። እኔ አሁን ላይ ምንም ነገር ለመፍጠር አይደለም፣ ነገሮችን ለማስተካከል ብቻ ነው የምፈልገው። የተበላሸ ነገር ካለ በቃ አለ እናስተካክል አብረን። እኔ ብቻዬን ሁኜ ምንም ነገር ማስተካከል ምንም መፍጠር እየቻልኩኝ አይደለም። ምክንያቱም እኔ ያው ጥፋት በጣም አጥፍቻለሁ። በቃ እናስተካክል ነው እያልኩ ያለሁት። አብርሽ ስማኝ፣ በእግዚአብሔር ሶሊ ሆነ ነገር ባይሆን ይሄ ነገር እኮ አቢ፣ አይ አሁን እሷ ከስተቷ፣ በስልክም አውርተናል በደንብ። ከስተቷ ተምራ ነው አይደል የመጣችው? ብዙ ነገር አጥፍተው እኮ የሸሹ ሰዎች አሉ። አይደለ? አሁን በእና አብርሃም ሕይወት ውስጥ ብዙ ነገር ተፈጥሮ እነ ነጻነት እንዳልከው የብታውን ወንድሞች ምናምን ሸሹ ሄዱ፣ ምንም ለማስተካከል የሞከሩት ነገር የለም። እሷ ግን ስተቷ ገብቷት ልናስተካክል ነው ያለች፣ ከለት ምንም ይስተካከል ነገር ማለት እስከ ምን በቃ የሚስተካከል ነገር ካለ እኔ የሆነ በቃ እኔ የፈለገው ነገር ልሁን። በቃ እኔ ነኝ አይደል እዚች ጋር ጥፋተኛ እኔ የፈለገው ነገር ልሁን፣ ብቻ እዛ ያለው ነገር እንዲስተካከል አብሬክ ልሂድ። አብይ በእግዚአብሔር እሺ በላይ። በቃ እኔ ነገሩን ለማበላሽ አሁንም እንደማታምነኝ ውስጥ እየተጠራጠረኝ እንደሆነ አውቃለሁ፣ ግን እኔ ነገሮችን ለማስተካከል ነው ድጋሚ ወደ ሌላ ለማበላሽት ምናምን አይደለም። ያንን ሁሉ ነገር ፈጥረሽ እንዴት አሁን? እንድታምነኝ እፈልጋለሁ። ትኛለሽ መቅደስ የመሬ ነው ያን ሁሉ ነገር ተፈጥሮ ያን ሁሉ ጋጋታ ነገር ተፈጥሮ፣ እንዴት አሁን እኮ አቤል፣ ሁሉም ነገር ይታወቃል አይደለ? እና አስተካክል እኮ እያለች ነው። የዛን ሰዓትም እኮ ለአብርሃም ነግሬው ነው አይደለ? ምን ሁሉንም ነገር ያመነኝ እኮ ልጁ እንዳልሆነ ነግሬው ነው አይደለ? ምክንያቱም ነገሮቹን ለማስተካከል ስለምፈልግ ነው እንጂ እኮ እኔ እኮ በዛ ሰዓት ዝም ብዬ ብቀጥል እኮ ነገሩ እየተባባሰ ነበር። ከዚህ ብልጥ ሌላ ነገር ውስጥ ነበር የሚገባው። አቤል፣ የዛኔ የዲኤንኤው ሰዓትም እኔ ነገሩ ይስተካከላል፣ በቃ ውጤቱ እውነቱ ይመጣና የዛኔ ሁሉም ነገር ያበቃለታል ብዬ ነበር ያሰብኩት። ባላሰብኩት ነገር ነው ያ ሁሉ ነገር የተፈጠረው። እና አሁንም ቢሆን አቤል ስማኝና፣ ነገሩን እናስተካክል። ከዚህ በላይ እየተበላሸ ከሚመጣው ነገሮቹን አብረን ሆነን እናስተካክል። ብቻህን ሆነህ ልታስተካክለው ትችላለህ፣ ግን እኔ ብቻዬን ሆኜ ማስተካከል እየቻልኩ አይደለም። የክስ ነው ያልከኝ አይደል አብርሃም? እና ሩታ ተካሰዋል አይደለ? የክሱን ነገር እኔ ማስቆም እችላለሁ፣ በቃ በማስቆሙበት መንገድ አስቆመዋለሁ። አቤል እንድትረዳኝ ነው የሚፈልገው፣ አሁንም ቢሆን ማለት ነው። በቃ እኔ በማግዝክ ነገር በምንም ነገር አግዝሃለሁ፣ ምንም ነገር ሆኜ ማለት ነው። እና የክሱን ነገር ደግሞ እኔ በቃ እርግጠኛ ነኝ፣ በእኔ ላይ እርግጠኛ ሆና አንተም፣ እኔ በማስቆመው መንገድ አስቆመዋለሁ። እሺ በለኝና ተረዳኝ አቤል። ሁለቱ ግራ ገባኝ ማለት ግራ በተጋባው ሰዓት ማስተካከል የምትችለው ነገር ከሆነ አዲስ አበባ ነኝ፣ እናንተ አብረን እንሂድ፣ አብረን ሄደን የክሱንም ነገር አብረን እናስተካክለው። በቃ ይስተካከላል። የማይስተካከል ነገር የለም አይደለ? ማስቆም እንችላለሁ ነኝ፣ አስቆመዋለሁ። በቃ በማስቆመው መንገድ አስቆመዋለሁ ብዬአለሁ። ለማንኛውም አሁን እሺ፣ ምን ቢም አልልሽም። አስቤ ለሶሊ እነግራታለሁ። ሶሊ ደግሞ ያንቺን ታሳውቅሻለች አሁን ካለበት ሁኔታ አንጻር እኮ ነው ስልሽ፣ ብዙ ነገሮች ተደራርቡበታል እና እውነቱን ነው። አሁን ላይ ሞይሰን ራሱ አይችልም። ልክ ነሽ፣ ተረድቻለሁ። ግን ሊረዳኝ በርግጥ ካደረኩት ነገር አንጻር እኮ እንዲረዳኝም አልጠበቅም። ግን ሶሊ እንደምንም ብለሽ አሳምኝውና እኔም አዲስ አበባ ሄጄ ነገሮችን ላስተካክል በደንብ። እሺ አይችልም የሆነ ነገር በእኛ በደንብ እናወራ እና አሳውቅሻለሁ። ላንቺም እንደዋወላለን። በቃ ቤተሰቦች ያለውን ነገር በእኔ በኩልም ማግኘት ያለብኝን ሰው አግኝቼም ቢሆን ለማስተካከል እንሞክራለን ነገራቶችን እና በቃ እንሄዳ። ሰላም ሁኑ ቤተሰቦች።